ጦርነት አውጃለሁ። ወደ ትክክለኛው መንገድ የሚያደርሳት ደግሞ ያንቺ ባል ነው። ብሞትም ብታጋልጠኝም ያንተ ህይወት አይቀየርም። ከማንም ምንም ነገር አትቀበልም። ሉሊት፣ ከማንም ምንም መቀበል አያስፈልግም። እኔ እንኳን ባለሁበት ሁለት ባንቴኑን አይቻለሁ። በፊት ያለሁን ማንነትና አሁን ያለህን ማንነት ስትለው፣ በሉሊት ማንነት፣ በሉሊት መልካምነት ባንቴኑ ተደምሟል። ምክንያቱም እኔ ክፉል አደርግባችሁ ስል፣ እናንተ ሁለታችሁ ግን ድጋሜ በህይወት እንድኖር እድል ሰጣችሁኝ። ከዚህ በኋላ በእናንተ ላይ ማንም ምንም እንዲያደርግ አልፈቅድም ሲላት ሉሊት ቆይ እኛን ማንም ምን ያደርገናል ስትለው እሱን እንደዚህ ሆኛ አልቀርም ብሎ ይነግራታል። ሮዛ በሉሊት ላይ ተነስታለች። ዴቭ የሮዛን ግፍ የሞቱበት ሰዎች ምክንያትም በሮዛ ምክንያት እንደሆነ አውቋል። ሰላም ጤና ይስጠልኝ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ እንደ የሰዓት አቆጣጠራችሁ ሰላም ብያለሁ። ሙስሊሞች ወገኖች ምህር ወንድሞቼ ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማ ነው ይዤላችሁ መጥቻለሁ። በጣም አስተማሪ ልብ አንጠልጣይ ድራማ ነው። የዚህን ድራማ ቀጣይን ክፍል እንሆ እላችኋለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ ቅድም መግቢሌ እንደነገርኳችሁ ዴቭ በጣም በደስታ ያሰበው ነገር ተሳክቶለት በደስታ እየፈነጭ ነው። እንግዲህ በዛም ተያይዞ እንግዲህ ሉሊትም በተጻጻፈላት መሰረት ለሉሊትም ስራ አግኝቶላታል። በዛም ሰዓት እንግዲህ ሮዛ በጣም ትንጨረጨራለች። በአንቴኑንም አንድ ምርጫ አለ እሱም ራስክን ማጥፋት ትለዋለች። ምክንያቱም እሱ አንበሳ ቢሞትም ቢሰበርም ያው አንበሳ ነው። ጀግንነቱን አይተው እኔም ደግሞ ባንቴኑ ነኝ ብሰበርም እንዲሆኝ አልቀርም ብሎ እስከ ትንፋሹ እስኪያጥራ ድረስ አንቁ አሰቃይቷት ነበረ። እሷም ምርጫውን እንግዲህ መሞት ብላ ትለዋለች። እንግዲህ ማን አንተን በቤቱ ለዘመናት ተሸሽገ የተቀመጥክ አንተም ሟሽተኋል፣ አንተንም አይለቅህም፣ እኔንም ብሰለበዋሾም አይለቀኝም ስለዚህ እኔ ብሞትም ብኖርም ላንተ ልዩነት የለውም፣ ላንተ ጥቅም የለውም ብራ እንግዲ ሮዛ በድፍረት ባንቴኑን አስረግጣ ተነግረዋለች። ብሩን የከዳው ሰው እየ እንግዲ ባንቴን ጋር ደውሎ ቁማር እንደተበላ ብሩን ባንቴኑም እንግዲ እና ድጋሚ ወንጀል ሰርቼ ብር ውስጥ ነው እንድሰጠ ነው ቁማር እንደተበላ የምትነግረኝ ይለዋል። እንኳን የበላኸውን ቀርቶ ያልበላኸውን ጭምር አስተፋሃለሁ። እንደዚህ ሆኜ መቃብር አልወርድም። ስለዚህ እነሳለሁ፣ እቆማለሁ። የዛኔ የበላኸውን አይደለም ያልበላኸውን ማስተፋለሁ ብሎ ስልኩን ይዘጋበታል። ሉሊት እንግዲህ ከባንቴኑ ስር ስር እያለች ባንቴኑን በጣም እየተንጋባከበችው እያሸችው ምን እያለችው ተስፋ እየሰጠችው ነው። እሱም እንግዲህ በእሷ መልካምነት በጣም ይደመማል። እኔ ብዙ ነገር አጥቻለሁ። በአጠገቢ እህት ወንድም፣ እናት አባት የለኝም። ነገር ግን ዝም ብዬ እስቃለሁ። የምስቀው ግን ከልብ አይደለም። ያረረውን ቆሽት ለመሸፈን ስል ነው። ቆይ ዝም ብሎ ይሳቃል? እንዲስትለው። አዎ ይሳቃል። እኔ ሀዘንንም ከመሳቅ ይልቅ ማልቀስ ይቀለኛል። ምልሽ ለዛ ነው ቆይ ዛሬ ግን አልቅሰሻል እንዴ ሲላት አይ በፍጹም አላለቀስኩም አየሽ የሚያስቅ ወሬ አውርቶ እንድትስቅ ቢያደርጋትም ጥርሷን ከፍታ መሳቅ አልቻለችም ፈገግን ያለችው አየሽ ፈገግን ያልሽው እንጂ አልሳቅሽም ሀዘን ምን እንደሆነ አውቃለሁ መሳቅ ምን እንደሆነ ባላውቅም የሀዘንን ግን በደንብ አውቃለሁ ለዛ ነው የጠየቅኩሽ ይላታል እሷም ይገርማል ለማንኛውም በማንኛውም ሰዓት ከፈለገኝ አለው ጥራኝ፣ እቤት ውስጥ ነኝ ስትል፣ ሮዛ እንግዲህ ከኋላ ሆና ተያታለች አለች። ከዛ እንግዲህ ዲፍ እይመጣና ዛሬ ሰርፕራይዝ አለኝ። ምን ሰርፕራይዙ ደግሞ? ሉሊት ላንች ነው በተጻጻፍኩልሽ መሰረት የተጻጻፍኩልሽ ሰዎች ተቀብሎሻል። ስለዚህ እንኳን ደስ ያለችላት። ወንድሜ በጣም አመሰግናለሁ፣ በጣም ደስ ብሎኛል። እውነት እውነትን ስትለው፣ አዎ በጣም ኮርች ጀብሻለሁ ወደፊት ምኮራ ብሻለሁ። እንግዲህ ሮዛ በጣም ትንጨረጨራለች፣ በጣም ትቀናለች። በአንቴኑም እኔም በጣም ደስ ብሎኛል እንኳን ደስ ያለሽ። ለዚህ ደግሞ ዋናው ድርሻ የዴቭ ነው። ዴቭ ደግሞ ቀበል ብሎ እኔ በሉሊት አልጠራጠርም እተማመናለሁ፣ ታኮራናለች ብሎ እንግዲህ ብድግ ብሎ ወደ ክፍል ሲገባ ሮዛ ከኋላ ያዝ ታደርግና ቆያንተ ሀሳብ ምንድን ነው ያንተን ኑሮ መቼን የምትኖረው? ለሷስ ቤተሰቦች መርዳት የምታቆመው ነው? ሁሌም መቼም አላቆም። ምን እስቲ አዎ፣ ደግሞም ከዚህ በኋላ የኔን እርዳታ ይፈልጉ ልጃቸው ቆማልት ነው። ጭንቅላቷን ተጠቅመን የኔ ድርሻ እሷን ጭንቅላቷን ማሰራት ነው። ስለዚህ ከዚህ በኋላ ለከኔ ምንም አይፈልጉም ብሎ ሮዛን ጥሏት ይገባል። ይመጣና እንግዲህ ሉሊት እንድትነሳሳና ወደ ስራው ቦታ እንዲሄዱ

እንደዚህ ያለው አልመሰለኝም፣ እጅግ አጓጉተናት ሌላ ነገር እንዳይፈጠር ብዬ ነው ሲለ አትስጋ። ለማንኛውም ያንተን የሕክምና መረጃ የት ነው የማገኘው ሲለው ብድግ አድርጎ ይሰጠዋሉ ወረቀት ደግሞ እሱ ለምን ነው ስትል ሮዛ ኮስተር ብላ፣ እንግዲህ ከአንዳንድ ሐኪሞች ጋር እየተጻጻፍቁ ነው። በቅርቡ ደግሞ ጥሩ ምራሽ እንደሚሰጡኝ እርግጠኛ ነኝ። ስለዚህ ያን ሲመልሱልኝ ደግሞ ይህን የሕክምና ማስረጃ ለነሱ መላክ አለብኝ። ለዛ ነው ይላታል እሷም እንግዲህ በጣም ብትናደድም ምንም ማድረግ አልቻለችም። ቁጭ ብለው እንግዲህ እመኝታ ቤት ሮዛና ዴፍ እያወሩ የብራቱ ብርሃኑ ወይም ደግሞ ዳዊት ከዳኝ የሚለው ሰው ይደውልለታል። እሱም እንግዲህ እንዴት አንተ ትደውላለ እንዲህ ብሎ ለሮዛ ሲያሳያት፣ አታንሰው፣ ምክንያቱም ስራዋን ስለምታቅ አታንሰው ትለዋለች። እሱም በግድም ቢሆን ያነሳል ስልኩን ሲያነሳ ያለውን ነገር እንኳን ደስ ያለ ለዚህ ፕሮጀክት መሳካት ለሊት ቀን ከቀን እንደሰራ አቃለው ሲለው፣ ዴቭም በምላሹ አንተ ደግሞ ለዚህ ፕሮጀክት እንዳይሳካ አንተም ስትለፋ ነበር ሲለው፣ እኔ አይደለሁም ባለቤትክን ሰላም በለል ሲለው፣ ምን ማለት ፈልገ ነው ሲል ሮዛ በድንጋጤ ከው ትላለች። ከዛ እንግዲህ እሷ እንደሆነች የመረማሪዎቹ ሞት ምክንያት ሮዛ እንደሆነች አቶ ብርሃኑ ለዳዊት ነግረዋል። እሱም እውነት ነው እሱ ያለው እውነቱን ነው ሲላት፣ አዎ ለእኔና ለንተ ብዬ ነው አንተንና ኔን እገላች አለዋሉ። ስለዚህ አንተ ስላልነበርክ ስልክ ሲደወል አነሳሁት። ከዛ አንተ ላይ ዝም ብዬ በእኔ ደግሞ በተቀየረ ቁጥር ተደወለ። በዛን ሰዓት አንስቼ ስታወሪ ነበ የሰማሁትን ነገር ነገርኩት። ከዛ እንደሚገሉን ሲያስፈራሩኝ ነው የት እንደደረሱ የነገርኳቸው። ለእኔና ለንተ ብዬ ነው። አኔ እና አንቺ ብንሞት ይሻለኝ ነበረ ብሎ ዴቭ በጣም ይናደርና ያዝንባታል። ከዛ አሁን ታውቂያለሽ እልህ እልህ ይዣለሁ፣ ደግሞ ለእነዚህ ለሞቱት ሀውልት አላቆምላቸው የማደርገውን አደርጋለሁ። ጥሏት ይሄዳል። ሉሊትም እንግዲህ በተባለችው መሰረት እንግዲህ ሄዳ ሰዎቹ የቡድናቸው አባር እንዳደረጓት ለባንቴኑ ደውላ ትነግረዋለች። እሱም ሮዛፊት ሆና ጀግኒት በርቼ በቃ የሚያስፈልግህ ነገር ካለ እንድ መጣ ብዬ ነው ስትለው፣ አይ ምንም አያስፈልገኝም ሁሉም አለ ይላታል። ሮዛ እንግዲህ የሉሊትን ዶክመንት አጥፍታባታለች።